እኔ ራሱ ሳቄ በቃ መጣ አልቻልኩም ማለት ነው። እሱ ተቀምጦ መጀመሪያ በቃ እኔ እንደውም ሌላ ነገር ነበር ያሰብኩት። በጣም ብዙ ነገር አውርታ ነው፣ ሁሉም ነገር አልተቀረጸም። ያው እና የሱመያ መጨረሻ እንግዲህ እዚህ ጋር እዚህ ጋር ይቋጫል ብዬ አስባለሁ። ምክንያቱም እንግዲህ ከዚህኛው ቪዲዮ ቀደም ብላ የሰራችው ቪዲዮ ላይ ሱመያ እዚህኛው ሀገር ነኝ ስልህ እዚህ ሀገር መጣህ እዚህኛው ሀገር ነኝ ስልህ እዚህ ሀገር መጣህ፣ አሁን ግን ጎጃምና ጎንደር ገብቻለሁ ወንድ ከሆንክ ጎጃምና ጎንደርና ግን አትመጣም እያለችው ነበር ማለት ነው። ያው ቪዲዮቿና ያለው አንዳንድ ያልፎ አልፎ ማለት ነው ግን እየሰራሁበት አልነበረ ማለት ነው። ዛሬ ግን እስኪ በሱመያ መጥቼላችኋለሁ ማለት ነው። እንግዲህ ሱመያ ወደ ሀገሯ ወደ ኢትዮጵያ ገብታለች ማለት ነው። ልጆቿን ይዛ ኢትዮጵያ ስትገባ ቤተሰቦቿ ማያቆም እንግዲህ ሰርፕራይዝ ላደርጋቸው ነው የገባሁት ያለውት ባህር ዳር ነው። እናቴንም ወንድሜንም እህቶችንም አስጠርቻቸዋለሁ እየመጡ ነው። እኔ ደግሞ ከአዲስ አበባ እየሄድኩ ነው ብላለች። ሰላም ሰላም! ወደ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጉንፋኑም አልለቀቀኝም። እንግዲህ ሱመያ በውቢቷ ባህር ዳር ገብታለች ማለት ነው። ሰይዶ ደግሞ እንግዲህ ያው አንዳንዴ በእጃችን የያዝነው ነገር እንደ መዳብ ወይም እንደ አርቲፊሻል እናየዋለን ማለት ነው እና ከእጃችን ከወጣ ደግሞ ሌላ ሰው የሌላ ሰው ሲያነሳብን ወይ የሆነ ነገርማ ሲሆን በጣም ያናድነናል፣ ያንገበግበናል ማለት ነው። እንግዲህ ለማንኛውም ሱመያ ወደ ሀገሯ ገብታለች ከቤተሰቦቿ ጋራ ከስንት አመት፣ ከአስራ አምስት አመት በኋላ ነው እንዳለችው ከቤተሰቦቿም ከእናቷም ተገናኝታለች። የሚገርማችሁ ነገር እኔ ሱመያ ነገር የገረመኝ ምንድን ነው እስከ ዛሬ ድረስ ሱመያ ኔ ሚዲያ ላይም ትናገር አትናገር አልሰማዋትም ግን ሙስሊም ክርስቲያን መሆኗን አላውቅም ነበር ቤተሰቦቿ ክርስቲያን መሆናቸው እሷ ደግሞ ለሰይዱ ብላ እምነቷን መቀየሯን አላውቅም ነበር። እና ተቋረጠብኝ ማለት ነው። ለማንኛውም እንግዲህ ሱመያ ለሰይዱ ብላ ነው ሕይወቷን እምነቷን የቀየረችው። እንግዲህ መጨረሻው እንደምታዩት ሆኗል ማለት ነው። አሁን ላይ ግን ለመውቀስ ምናምን ሳይሆን እንደዚህ ለምታደርጉ ልጆች ብትጠነቀቁ፣ ያው ብዙዎቻችሁ አላችሁ። ፍቅረኛዬ ትቶኛል፣ ባሌ ትቶኛል ምናምን ምናምን ምናምን እያላችሁ የምታለቃቀሱ ብዙዎች አላችሁ ማለት ነው እና በምን ምክንያት እንደተዋችሁ ያ ያንን ማስተካከል የምትወዱት ከሆነ አይ ደግሞ ካልሆነ አክንትፍ ብላችሁ ተፍታችሁ መኖር አለ። እዛ ደግሞ መጀመሪያ መውደቂያችሁን ማሳመር ነው ከማላዘን ማለት ነው እና እንግዲህ ግን ሱመያ በጣም ጠንካራ እና ጎበዝ ጀግና ሴት ናት ማለት ነው። ምክንያቱም እንግዲህ ለፍቅር ብላ መስዋዕትነት ከፍላለች። እምነቷን ባይፈቅድላትም እምነቷን ትታ ለወንድ ብላ ክርስትናዋን ትታ ማህተቧን በጥሳ ነው እንግዲህ ሰይዱ ጋር የተገናኙት። እርግጠኛ ነኝ እንደዛ ነው የሚሆነው እንጂ ሙስሊም ሆነ አይመስለኝም። እና አሁን ላይ ደግሞ እንግዲህ ሰው ነውና እሱ ደግሞ ያገሩን ልጅ አግብቶ እንግዲህ ከሀገሩ ልጅ ጋር እየኖረ ነው ማለት ነው። ሱመያ ደግሞ እንግዲህ ልጆቹን ይዛ ብቻዋን እየኖረች ነው ማለት ነው። እሱ ግን ሱመያን ለማግኘት ይፈልጋል። እሷ ደግሞ መገኘት አትፈልግም። እንዲያውም ምንድን ነው ያለችው ጎጃምና ጎንደር መምጣት ከቻልክና አሁን እዛ ነው ያለሁት፣ ግን ልብ የለህም አትመጣትም ብላለች ማለት ነው። እና ያው በጣም ከባድ ነው። በእርት ተሽ ልጆችሽን አሳድጊ ነው የምልሽ፣ ሌላ ምንም አልልሽም። ግን እንደዛ አይነት ህይወት ውስጥ የምትገቡ ልጆች ብትጠነቀቁ፣ እምነታችሁን ጥላችሁ ለወንድ ልጅ እንደዚህ ባትሆኑ። ምክንያቱም መጨረሻቸው እንደዚህ ነው የሚሆኑ ወይስ እስከ ዕለተ ሞታችሁ እንኳን አብራችሁ አዘልቁም። እና እምነታችሁን አክብሩ፣ ለእምነታችሁ ክብር ይኑራችሁ ነው የምለው ማለት ነው። ሱመያ እንግዲህ ከአስራ አምስት ዓመት በኋላ ወደ ኢትዮጵያ ወደ ሀገሯ ገብታለች። ያው እንደምታየው አትፈታ ዘና እያለች ነው ማለት ነው። ዋናው ነገር እንኳን በሰላም ገባሽ። እንግዲህ የራስሽን ህይወት ተደላደች ትኖራለሽ ብዬ አስብ ያለው እሱንም እመርጥልሽ። እንኳንም ከቤተሰቦችሽ ጋር በሰላም ገባሽ። እንግዲህ እናቴን እህቶቼን ወንድሜን አግኝቻቸዋለሁ፣ አባቴን ግን አላገኘሁትም በህይወት ብላለች። አባትሽን ነፍሱን ይማርልሽ እግዚአብሔር አምላክ ነፍሱን ይማርልሽ ማለት ነው። አይዞሽ እንግዲህ ስደት ብዙ ነገር ያሳጣናል። እንኳን አይደለም ይሄን አክል አመት ተቀምጠሽ ትንሽ አመትም የተቀመጥነው ብዙዎችን እያጣን ነው ማለት ነው። ስለዚህ ነፍሳቸውን ይባርልን እንላለን ማለት ነው። ሱመያ በርቺ፣ ጠንካራ ሁኝና ልጆችሽን አሳድጊ። ከዚህ ውጭ ሌላ ምንም ነገር የለም። ሌሎች ግን መማር የምትፈልጉ በሷ ህይወት መማር ትችላላችሁ እና መሰላችሁን መርጣችሁ የራሳችሁን ሁነኛችሁን የሆነ ያኔ መርጣችሁ ብታገቡ ጥሩ ነው። እምነታችሁን የመሰለ ሙስሊሙም ከሙስሊሙ ክርስቲያኑም ከክርስቲያኑም ይሆን ደስ ይላል ብዬ አስባለሁ እና ዝም ብሎ እንዲ ሀሰሱንም ገሰሱንም አጠራቀሙ ጥሩ አይመስለኝም ባይነኝ። በተረፈ ሰላማችሁ ብዝትርፍ ይበልልኝ እና እምነታችሁ በሚፈቅደው መንገድ ብትራመዱ ጥሩ ነው። ላለው ሰላማችሁ ብዝትርፍ ይበልልኝ። እንግዲህ ሱመያ እንኳን ሰላም ገባሽ! ብለናል። በድጋሚ ልጆችን ያሳድግልሽ። በርቺ፣ ሰላምሽ ይብዛ። ባይ ባይ።